እንጋብዛለን። አብራችሁን ቆዩ። መባ ሪልስቴት ስቴት ፖድካስት ኢዘድ ኮኔክት። ሰላም ሰላም ሰላም ሰላም እሺ አሰፋ ኃይሌ ይባላል የዚህ ፕሮጀክት ማናጀር ነው። ጎዳር ፊክስ እንግዲህ ባሉ ሳይቶች ላይ ፕሮጀክቶችን በመምራት ላይ ነው የሚገኘው። አሁን እንግዲህ እንዳጋጣሚ ሆነ የመጣችሁት በኢምፔሪያል ሳይት ቦሌ ላይ 24 ላይ የሚገነባውን ዚ ፕላስ 17 ህንጻ ላይ ነው የመጣችሁት ማለት ነው። በጣም ጥሩ በጣም ጥሩ እንደሚታየው በሂደት ላይ ነው የሚገኘውና እስኪ ስለ አፓርትመንቱ ምን ነው የሚገኘው ያለበትን በሙያ ለማካሄድ የተመልካቻችን መልካም እንግዲህ አሁን ባለንበት ፕሮጀክት ላይ ስኬጁላችንና ቅዳችንን እቅዳችንን ተግባሪ ባደረገ መልኩ ቃለን በተግባር በሚል መርህ ነው ድርጅታችን ስራውን እያከናወነ ያለው ያንን እንግዲህ አሁን በምታየው መልኩ ከዛሬ አራት ወር በፊት የነበረበትን ደረጃ ታቁታላችሁ። አሁን ደግሞ ከአራት ወር በኋላ ስድስተኛ ወር ላይ ደርሰናል። ያ ማለት ምንድነው? ስኬጁልን ብቻ ሳይሆን ስኬጁላችንን ሳንጠብቅ ስራዎችን ቶሎ ብለን ቀድመን ለመጨረስ የሚያስችለንን በበቂ ሁኔታ ማቴሪያል እንግዲህ እንደምታዩት ስቶክ አድርገን ቤዝመንት ሁለቱም ቤዝመንት በማቴሪያል የሞላ ነው አንዳንዱ አካባቢዎቻችን በዙሪያችን ያሉ ቦታዎቻችን ላ በማቴሪያል የሞላ ነው አዳዲስ ቴክኖሎጂዎችን እየተጠቀምን ያለ ነው በሚገባው ልክ ለሶስት ፍሎር የሚሆን ማቴሪያሎችን አስገብተን ቢያንስ በየሳምንቱ ስራ መሙላት የምንችልበትን በየሳምንቱ ስራ መሙላት ብቻ ሳይሆን ስራውን በየጊዜው ከበላይ አካላቶች ውስጥ ከቁጭ ለን እያወራን እየተነጋገረን ራሱን ባስጠበቀ ሁኔታ እያስኬድ እንገኛለን። በዚህ አጋጣሚ ፖስቴንሽን ቴክኖሎጂ ዚህ ሳይት ላይ ተግባር ያርገናል ከነበሩ ሳይቶቻችን ፖስቴንሽን ቴክኖሎጂ ማለት ፖስቴንሽን ቴክኖሎጂ ማለት በኖርማል የስላብ ስራ ላይ አንድ ቀን ሲፈጅ የነበረውን የስላም ማከናወን ወይም ስላም ሙሌ ስራ በሰባት ቀን ውስጥ እንድናከናውን እና በሰባት ቀን ውስጥ ደግሞ ሁለተኛውን ፍሎር ወይም ደግሞ ተጨማሪ ፍሎር እንድንደግም ወይም እንድንሰራ የሚያደርገን በአጠቃላይ በወር ውስጥ አንድ ሲሰራ የነበረውን በሶስትና በአራት ስላም እንድንሰራ የሚያስችል ቴክኖሎጂ ነው። ይህን እንግዲህ ቃላችንን በተግባር ለማሳየት ያክል ጥራትን በጠበቀ መልኩ እንደምታየው በአጭር ጊዜ በሶስት ወር ውስጥ ከታች ሁለት ቤዝመንት ሰርተን የምታየው ደረጃ ሊደርሰናል ማለት ነው። ሁለት ቤዝመንት ሁለት ፓርኪንግ ማለት ነው። ሁለት ሊፍት አለን፣ አንድ መኪና ሊፍት አለን። በአጠቃላይ ሶስት ሊፍት አለን ማለት ነው። አፓርትመንቶች አሁን ግራውንድ ፕላስ ስናቸው እስከስ ከ ግራውንድ ጀምሮ እስከ ሰከንደስ ቢዝነሶች ናቸው። ከሰርክ በኋላ ሙሉ ለሙሉ አፓርታማ ነው ማለት ነው። ከሶስት እስከ ስንት ናቸው? ከሶስት እስከ አስራ ሰባተኛው ወለል ድረስ ያለው አፓርታማ ነው ማለት ነው። ሶ አሁን በምታየው መልኩ ስራዎቻችንን ሀያ አራት ሰዓት እያከናወን እንገኛለን። ሀያ አራት ሰዓት ስናከናወን ግን የሩጫ ስራ ወይም የድረስ ስራ ወይም የቢዝነስ ስራ ሲሆን እየሰራ ያለ ነው እንግዲህ የሰራን ያለ ነው በሀገር ላይ ሲሆን ድርጅታችን ሀገር በቀል እንደመሆኑ መጠን እያንዳንዷን ስራ በየሃያ አራት ሰዓቱ እየተነጋገርን እየተነጋገርን እየተወያየን ከሚመለከተው ስራውን በኃላፊነት ሊወጣ ከሚችለው አካል ጋር እያንዳንዷን ስራ በየሰዓቱ በየጊዜው፣ በየቦታው ላይ እየተገኘን እየገመገምን፣ ጥራቱን እያየን አሁን በምታየት ሁኔታ ስራውን እያከናወን እንገኛለን። በተጨማሪ የተለያዩ ማሽኖችን እያስገባን ነው። ማሽኖቹ ምንድን ናቸው? ሰራተኞቻችን ላይ ያሉት ማቴሪያሎችን እያስገባ ነው። ሰራተኞቻችን ላይ ጊዜ እንዳይወስድ የሚያደርግ ስራዎችን ቀል የሚያደርግ የጉልበት ስራ የማያበዛ የተለያዩ ማቴሪያሎችን እያስገባን ስራችን እያከናወን ነገር በሚቀጥለው ሳምንት ውስጥ በተለየ መልኩ ከዚህ ከምታዩት ውጭ የተለያየ ስራ ወይም ደግሞ የሳይት ድባብ የምታዩበት ሁኔታዎች ይፈጠራሉ ብዬ አስባለሁ። ስራውንም እንደምታዩት ነው ጥራቱ በየጊዜው በሙያተኞች በደንብ ተደራጅቶ ተጠናክሮ እየተመራ መሆኑን የሚታዩ የስራው ጥራት እና ፍጥነቱን በመታየት መልኩ ነው። በዚህ አጋጣሚ ልነግራችሁ የምፈልገው ይህ ስራ እንደ ማንኛውም ሪል እስቴት ባለቤት ገንዘብ ስላለ፣ ፋይናንስ ስላለ፣ የአቅም ስላለ ብቻ ዘለን የገባንበት ሳይሆን በሙያተኛ ጥናት ተደርጎበት ረጅም ዓመት በዘርፉ በቆየ በኢንጂነር በኩል ድርጅቱ ተቋቁሞ ዛሬ እዚህ የደረሰ ሲሆን ይህንን ለየት ያደርገዋል ብዬ ማስበው ከሄላል ተቋም ወይም ከሄላል ሴት ጋር ምንድን ነው ስራው ባለቤቱ ሙያተኛ ነው። ስራው የሚኖራው ሙያተኛ ነው። ለዚህ ነው ስራው ጥራቱንም ጠብቆ እቅዱንም ጠብቆ እያከናወን የምንገኝበት። ሀያ አራት ሰዓት ነው እየሰራ ነው፣ እየሰራ ያለ ነው። ምናልባት ከዚህ በኋላ ብትመጡ በማታው መራገድ ነው ጣ ሰራቶች ይገባሉ። ካርፔንቲንግ ወይም የአናጺ ስራ የምንለውን የሚያከናውን ክሩ ወይም ደግሞ ቡድን ይገባል። ጠዋት ደግሞ በነሱ ደግሞ የሚተካ ደግሞ ባርቤንደሪንግ የሚሰራ ካርፔንተሪንግ የሚሰራ ከቴሮ ጋር እና ከአናጺ ስራ ጋር ተይዞ ደግሞ የሚሰራ ክሩ ደግሞ በተጓዳኝ ደግሞ ይቀበላ ስራውን ያከናውናል ማለት ነውበጣምሁ ምን ያክል ጊዜ ለማጠናቀቅ? አሁን ፕሮግረሱ እንደሚታየው በጣም ለውጥ ከጊዜ ወደ ጊዜ ለውጥ እያየንበት ነው ያለው። ነው ምን ያክል ጊዜ ይጠናቀቃል? እንግዲህ ቅድም ከመነሻ ላይ እንደነገርኩ ነው፣ ቃልም በተግባር ነው ብዬ ነገር እላለሁ። ተቋሙ በተማራው ኃይል ወይም ደግሞ በሙያው በዘርፉ ረጅም ጊዜ ልምድ ባካበተ ባለሙያ በመመራቱም እኛ ከነበረን እቅድ ቢያንስ ከስድስት ወርና ከአምስት ወር በፊት ቀድመን ጨርሰን ለከስተምሮቻችን ለማስረከብ ነው። ምክንያቱም እንደነገርኩ ነው፣ ሙያተኛ ስትሆን በጥናት ነው የምሰራው። ጥናት ደግሞ ጥናት ደግሞ ሲሆን ዝም ብሎ ጥናት ሳይሆን መሬት ላይ የሚታይ የሚጨበጥ መሆን አለበት፣ እና ያንን ነገር ለማምጣት ነው 24 ሰዓት እየሰራን በዚህ የስራ ጥራት ደረጃ ስራችን እያከናወነ እዚህ ደረጃ ላይ ደረሰው ማለት ነው። በቀጣይም እኛ እንግዲህ በተቻለ መጠን የቀን ገደባችን እንዳለ ሆኖ የቀን ገደባችን ከከስተመሮች ያለ እንዳለ ሆኖ እኛ ግን ደግሞ ሙያተኛ እንደ ቢሮ ቀደም ብለን ስራችንን ጨርሰን አስረክበን ወደ ቀጣይ ፕሮጀክት የሚሄድበት ስለዚህ በጊዜ በዚህ ላት ጊዜ ብላችሁ ያስቀምጣችሁ ቀነ ገደብ አለ ለማስረከብ ል እንደ ቢሮ ያስቀመጥነው ነው ቀነ ገደብ አለ ለከስተመሮቻችን ካስቀመጥነው ነው ቀነ ገደብ ውጭ ማለት ነው ያን ቀነ ገደብ እንግዲህ ብለን የምናስበው እንግዲህ ካለው የተፈጥሮ ሁኔታ ጋር እንጋፋ፣ ክረምት ከፍሌታ ክረምት እየመጣ ነው። የአየር ኮንዲሽን እንደሚታይ ኮንስትራክሽን ላይ በጣም አስቸጋሪ ነው። እኛ እንግዲህ በተለይ መልኩ ስፔሻል ስኬጁሎችን አዘጋጅተን ቢያንስ በተወሰነ መልኩ ጊዜያችንን አጣበንም ቢሆን ያለው ነባራዊ ሁኔታ በመከተል እስከ ጥቅምት ጨርሰን እንወጣለን ብለን እናስባለን። እንግዲህ ያንን ደግሞ የአየር ንብረቱ አንዳንድ ጉዳዮቻችንን እንግዲህ ከፈጣሪ ጋር ያንን እናስባለን። ሰርተንም የመጣንበት አሳክተንም የመጣንበት የስራ አካሄድ ስለሆነ ይከብደናል ብዬ አላስብም። ሁሉን ነገር እንግዲህ በቀጣይ የምናየው ይሆናል። ምናልባት አሁንም ከስተመሮቻችን ሰርፕራይዝ ይኖራቸዋል ብለን ነው ከኛ የምናስበው። ነገር ግን ከውላችን ግን እንወጣለን ብለን አናስብም። ውል ግዴታ ሁሉንም አካል የሚመራ ስለሆነ ገብርን የሚያደርግ ስለሆነ ውሉ እንዳለው ሆኖ እኛ ግን እንደ ሰርፕራይዝ ሰሚ ፊልድ እስከሆነ ድረስ ተስተምሮቻችን ቀድመን ለማስለቀ ጥረት እያደረግን ያለ ነው። እንግዲህ አሁን የምታይው ስታተስ የዛን ውጤት ቀድሞ የሚያሳይ ነው ቀድሞ የሚገልጽ ነውና በቀጣይ ደግሞ እንዲህ እየተገናኘ በምንወያይበት ጊዜ ቃልን በተግባር ደግሞ በተግባር እያየን እንሄዳለን ማለት ነው። እንደ አለ ነገርከኝ ምንድን ነው የሚያለያያቸው ወይስ አንድ ናቸው ያለውን እስኪ በጣም ጥሩ አልሙኒየም ፎርሞርኩ እየተጠቀምን ነው እኛም ራሳችን አለን እንግዲህ ሰርፌሱን የምታየው አንዱ የሱ ውጤት ነው ሁለተኛ በጣም ጥራቱን የጠበቀ ስሙዝ የሆነ በጣም ኔት የሆነ ሰርፌስ ይሰጣል ታይም በጣም ይጠበቅላል ይሄ ከሎድ ሎድ አይደለም ተሸክመ ሰራተኛ ወደዚህ ወደዚያ በእንደል ቡ በሚንቀሳቀስበት ጊዜ የሚያስቸገውን ነገር ይሄ በጣም በነፃነት እንዲንቀሳቀስ ያደርጋል ያ አልሙኒየም ፎርሞርኩ ሶ ለስራም በጣም ኢዚ ነው። ለጥራትም በጣም በጣም እንደዚህ ልክ በምታዩ ልክ በጣም ኳሊቲውን የጠበቀ ጥራቱን የጠበቀ ሰርፊስ በዚህ መልኩ ያሳያል። በአሁኑ ሰዓት ተመራጭ ነው። እኛም አንዱ እየተጠቀምነው ካለው ጥራቱን እየጠበቅንበት ያለው ማቴሪያል አዘምነናል ብለን የምናስበው በተለይ ተጠቅመናል ብለን የምናስበው አንዱ እሱ ነው። ስለዚህ ትጠቀሙታላችሁ። እሱን ቴክኖሎጂ እየተጠቀምን ነው። በመቀጠል ስለ ማቴሪያሎቻችሁ እስኪ አሁን አንዳንድ ሪል ስቴቶች ላይ ማቴሪያሎቹን እዛው ላይ ነው አፕላይ እያደረጉት እንትና የዶላር ጭማሪ ማቴሪያል ለመግዛት እንደገና ሌላ አላስፈላጊ ወጪ የሚዳረጉ ደንበኞች ይኖራሉና እናንተ እንዴት ነው የምታደርጉት? ከስር ከስር ነው ጨረሳችሁ የምትሄዱት ወይስ ከዛው ያለው ነገር እስኪ ስለ ማትሪያል ቅድሜ ነበሩ የነገርኩህን ፖይንት ያዝልኝ። ይሄ ተቋም እንግዲህ የሚመራው በዘርፍ ረጅም ዓመት ልምድ ባለው አቅም አለው ብቃት ባለው ህንፃዎችን ሲያማክር ዲዛይን ሲሰራ ወር ደግሞ ሲገነባ ልምዶችን ያካበተ ረጅም ዓመት ልምድ ያለው በትልቅ ሙያተኛ የሚመራ ተቋም ነው። ሶ የመጀመሪያው አንዱ እንደ ተለያዩ ሪልስቴቶች ክፍተት ብለን የወሰድነው ማቴሪያልን ስቶክ የማድረግ ነው። ብዙ ሪልስቴቶች ማቴሪያል ስቶክ አያደርጉም እና እኛ የመጀመሪያ ስራችን ያደረግ ነው ምንድነው መቶ ፐርሰንት ከብረት ጋር ተያይዞ ያሉትን አዲስ ቴክኖሎጂ ከምንጠቀማቸው ማቴሪያል ያሉትን በሞላ ሙሉ ለሙሉ መቶ ፐርሰንት ሳይታችን ላይ አስገብተን ጨርስናል። በተመሳሳይ መልኩ ልክ እንደምታዩ የብረት ሁኔታዎች አሉ። እዚህም ውስጥ በዚመንት ብትገባ እንዳለ ብረት ነው በዚህም በጀርባ ብትገባ ሙሉ ለሙሉ ብረት ነው። ከብረት ጋር ተያይዞ ላይ ፍሎር ላይም ብትወጣ በተወሰነ መልኩ ብረቶች አሉ። ይሄ ማለት ምንድን ነው? ህንፃውን ሊያስጨርሰን መቶ ፐርሰንት ስራችንን በኮንፊደንስ ካለምንም የብረት ሾርቴጅ እንድናከናወን የሚያስጀርገን ስቶክ አርገናል አንዱ ነው። ከፖስቴሽን ጋር ተያይዞ ያለውንም ሙሉ ለሙሉ እንደምታዩት ያች ኬብና ስታይ ትንሽ ትመስላለች። ቢያንስ አንዷ አራት ስላብ ነው የምትሰራው፣ አንዷ አራት ስላብ ነው የምትሰራው። አንደኛው ዛሬው እዚጋ እንደምታዩት ለስራ ዝግጅ ሆኖ ተቀምጧል። እነዚህን ሙሉ ለሙሉ መቶ ፐርሰንት በሚባል መልኩ አስገብተን ከነሱ ጋር የተያያዘ ስቶክ አድርገና ከነሱ ጋር የተያዙ አክሰሰሪዎችም በስቶር ውስጥ ብትገቡ ሙሉ ለሙሉ ታገኛላችሁ። ፎርሙልኮቻችን በሁለት አይነት መልኩ ነው ስቶክ ያደረግነው። ቅድም ባልኩ ባልኩ በአልሙኒየሙና በፕላስቲኩ ደግና ደግሞ ፕላይውድ ብለን በምንጠራው በዚህ በላሚኔት ብለን ወይም እስሙ ሰርፌስ በሚያመጣለን በዚህ መልኩ ያዘጋጀንበት ሁኔታ አለ። እንደምታየው ደግሞ ስላባችንን በሶስት ደረጃ ሊያስሙላን የሚችል ኤች ፍሬም ብለን እምንጠላው ወይም ደግሞ ብረት በብረት ይሰራል የሚባለው በሶስት ወለል ሊሰራ በሚያስችል መልኩ ማቴሪያላችን ስቶክ አድርገን ምንም አንዱን ሳናፈርስ በላይ በላይ እየደረብን የምንሰራባቸው ኦፖርቹኒቲዎችን የፈጠረልን ሁኔታ ነው ያለው። ለዛም ነው እስኬጁላችንን ምን ያህል ለማጠፍ እያሰብን እና እየተራምድን መሆኑ በሚገልጽበት ሁኔታ በዚህ መልኩ እያያችሁት ያላችሁት ማለት ነው። ሶ ይሄ ማለት ምንድን ነው? ከማቴሪያል አንጻር መቶ ፐርሰንት ሙሉ ለሙሉ በሳይታችን ላይ ይገኛል ማለት ነው። ይህንን ደግሞ ዞራችሁ መጎብኘት ትችላላችሁ፣ ላይክ አሁን በምታዩት መልኩ የሚታይ ስለሆነ ማለት ነው። በጣም ጥሩ ስለ ማቴሪያሎች ውስጥ ጥሩ መደረግ ይሄን ያክል ካለ ስለ ጥራታቸው፣ እስኪ አሁን በዚህ ፍጥነት እንደዚህ አይነት ህንፃ ተገንብቶ ሲሄድ መቼም ከቴክኖሎጂም ጋር ለመረዳት ሆኖ ማህበረሰቡ ትንሽ ግን የገዛዊ ምጥረት ስለሚለው የደህንነት ስጋት ሊፈጥርባቸው ይችላል። ይህን ግልጽ ለማድረግ በኳሊቲ ውስጥ እንዴት ነው የሚታዩት? የምትጠቀሟቸው ማቴሪያሎች ኳሊቲያቸው ጥራታቸው እንዴት ገልጸዋል? ሁለት ነገሮች ነው ከዚህ ከጥራት ጋር ተያይዞ ያሉ። አንደኛው ኮንክሪት ነው፣ ሁለተኛው ብረት ነው። ሌላው ሎካል ማቴሪያሎች እነዚህ ከፎርም ወርክ ጋር ተያይዞ ያሉት ነገሮች ቅድም በነገርኩ መልኩ ነው። ብረት ከቴንሳይል ስትሬንግዝ አንጻር በመንግስት ተቋም ሙሉ ለሙሉ ቴስት አስደርገን ሪዛልቱ በጥሩ መልኩ መጥቶ እያከናወንበት ያለበት ሁኔታ አለ። ከሁለት ከሶስት ካምፓኒዎች ጋር ነበረ ጆይን ያደረግነው ያደረግ እቃ ለማስገባት ከአንዱ ካምፓኒ በቂ ማት ያለው በማግኘታችን ዛሬ እንደምታዩት እንግዲህ አሁን ላይ እንደውም እናንተ ከእናንተ ጋር በምወያይበት ጊዜ ውስጥ የአገሪቷ ላይ የብረት ሾርቴጅ አለ፣ የብረት እጥረቶች አሉ። እኛ ግን ያው አሁን ባለው ሁኔታ ምንም አይነት የብረት ችግር ሳይኖርብን ስራችን እያከናወን እንገኛለን። ሁለተኛው የኮንክሪት ጉዳይ ነው። ኮንክሪት ከሁለት ካምፓኒዎች ጋር ጆይን አድርገናል። ከሁለቱም ካምፓኒዎች ጋር እንዳም ስራችን አሁን እስኬጁላችንን ኦቨርላፕ እንዳያደርግብን ከተመቸን ጋር ጊዜ ከሰጠን ጋር ክፍት ነኝ ነፃ ነኝ ካለን ተቋም ጋር ቴስት ሪዛልታቸው ጥሩ የሆነ በማቴሪያል አቅርቦታቸው በታይም ራሱ በጣም አስተማማኝ ከሆኑ ከኛ ጋር ከተግባቦት አንጻር ከኮሚኒኬሽን አንጻር ጥሩ ኮሚኒኬሽን ካላቸው ከሁለት ካምፓኒዎች ጋር ጆይን አድርገን ከእነሱ ጋር ይጠር እየሰራን ነው። የእነሱም በሞላ ቴስት ልክ የሰባት ቀን የአስር ቀን የአምስት ቀን ቴስት እየወሰድን ቴስት ሪዛልታቸውን እያመሳከርን ውጤታቸውን እየተቀበልን በራሳችን ፔጅ አለን ኮሚኒኬት እንድናደርግ በዛ ፔጅ ላይ መረጃ የተለዋወጥን ጥራታችንን በዚህ መልኩ እያስጠበቀ ይህን እንገኛለን። እሱንም ጥራትን በተመለከተ ማለት ነው። ሌላው የስራችንን ጥራት ምናልባት ሊያስቸግረን የሚችል ትንሽ በብሸሻ ነው የምናስበው ከኤሌክትሪክ ፓወር ጋር ተያይዞ የሚያስቸግሩ ነገሮች አሉ። በተለያዩ ፕሮጀክቶች ላይ ይሄ ነገር ይፈጠራል። እኛም በቡልቡላ ላይ ሲያስቸግረ የነበረ ነገር ግን ቡልቡላ ላይም ባስ ቢያስቸግረንም እየፈታንበት የነበረ አግባብ ነበረ፣ በዘላቂነት ባይሆንም ዛሬ ግን በዘላቂነት ስሪፌስ ጄኔተር አስገብተን ሙ ለሙሉ ማብራት ኃይል እንዳይቋረጥ አድርገን ስራችንን አክቲቪ እየሰራ የምንገኝበት አንዱ ስራውን በጥራት ጠብቀን ጭለማ ምንም ምንም ሳንል እየሰራ ያለንበት መንገድ አንዱ ሜን ነገር ያቀለለልን ይሄ ጄኔተር ነው። በጣም ስለዚህ ምንም አይነት የደህንነት የጥራት ጉዳይ አሳሳቢ ሊሆን አይችልም ማለት ነው፣ በፍፁም። ምክንያቱም በነገራችን ላይ ከስራው ጥራት አንጻር ሁለት ቲም አለ። ሁለት ቲም ማለት በራሱ በድርጅቱ ባለቤት በኢንጂነር የሚመራ ስራውን የፈርስ ፌዝ ላይ ወር ደግሞ ቨርቲካል ሜምበሩ አልቆ ሆሪዞንታል ሜምበሩ ልክ ሊጀመር ሲል ፈርስት ቨርቲካል ሜምበሩ ያለበትን ስታተስ ኳሊቲውን በምን አግባብ ፊክስ እንደተደረገ ወርክማንሽፑ ምን ይመስላል የሚለውን ተገምግሞ ነው ለቀጣይ ለሆሪዞንታል ሜምበሩ ቀጥል የሚል ኢንስፔክሽን ተሰጥቶን ያንን የምንቀጥለው። ያ ግን ፕሮሰስ ያ ግን ቢሮክራሲ እንዳይረብሸን ስራችን ቅድም እንዳል 24 ሰዓት ነው እንዳለ ክትትሉ ምንድን ነው። ጋፓ የምንገናኝበት ጊዜ አለን። ያ ጊዜ ማለት ለምሳሌ ቨርቲካል ሜምበሩ ሲጀመር ጠዋት ኤርሊ ሶስት ሰዓት ላይ ሁላችን ተገናኝተን የመንገመገምበት ሁኔታ አለ። የቀጣይ ስራ ላይ ጥራት ላይ እንዳያስቸግረን፣ በቀጣይ ስራ ላይ እንቅፋት እንዳይሆንብን፣ ምን ምን ቀጥልን መፍታት አለብን፣ ምን ምን ቀጥል ማስታከል አለብን የሚል ነገር ገምግመን ከጨረስን በኋላ እነሱ ስራቸውን እያከናወኑ ኮመንት እዛው ሰጥተን የጋራ መግባባት ላይ ደርሰን እንወርድና ሆሪዞንታል ሜምበር ላይ እንገናኛለን። ሆሪዞንታል ሜምበር ላይ እዚህ ሰርቬር አዘጋጅተን ሰርቬር አዘጋጅተን ሙያተኞቻችን አዘጋጅተን የጋራ ውይይት አድርገን ለቀጣይ ለቴክኖሎጂ ለሚጠቀሙት ለ ፒቲ ቴክኖሎጂ ይዞ ለገቡት ተቋማቶች ደግሞ ኃላፊነቱን እንሰጥና እሱን ደግሞ የጋራ ደግሞ ውይይት እናደርግና የጋራ ተግባቦት እናደርግ የጋራ ግምገማ አድርገን ደግሞ ሙሉ ለሙሉ በእነሱ በኩል ያሉ ነገር ሲጠናቀቅ የብረት ሰራተኞቻችን አስገብተን ከብረት ሰራተኞች ጋር የጋራ መግባባት እንፈጥራለን። የጋራ ግምገማ እናደርጋለን። ብረቱን እያንዳንዱን ነገር እያንዳንዷን ሜምበሮች ቼክ አድርገን እናደርጋለን። ለቀጣይ ደግሞ ስራ ለቨርቲካል እና ለኮንክሪት ካስቲንግ ሲስተም ምናደርጋለን ክፍት እናደርጋለን። ሰው ምንድነው ይሄ እያንዳንዷን ስራ የድርጅቱ ባለቤት የሆነው ኢንጂነሩ ማለምን ያደርጋ በበላይነት ይከታተለዋል ማለት ነው። ስለዚህ በበላይነት ሲከታተለው ለእያንዳንዱ የስራ ድርሻ ባለቤት የሆነ አካል ስላለው ለነዛ ሰው የሰጣቸውን ኃላፊነት በየጊዜው እናደርጋለን። በየሰዓቱ እየመጣ ና ያለን። ስለዚህ በየለቱ ግምገማ፣ በየለቱ ውይይት፣ በየለቱ ግምገማ። እንደ አጠቃላይ ደግሞ አንድ ምስል ሞልተን ከጨረስን በኋላ ምን አጋጥመን ነበር፣ ምን ክፍተት ነበረብን ብለን የየግል ክፍተቶቻችንን ከሰፕላይንግ ጨምሮ እንኳን ካለ እንኳን ከማቴ አላ ጋር ማለት ከሰፕላይ ግን ኢንሴንስ ከኮንክሬት አቅራቢዎች ጋር የነበረን ትንሽ መንገጫ ገጮች ካሉ እንኳን ለምን የሚለው ነገር የጋራ አድርገን ውይይት ፈጠን፣ ለቀጣይ ስራ እሱን ሁሉ እየፈተን፣ ባጭሩ እነግርህ በቃ ልክ አንድ ስራ ስንሰራ የሚያጋጥመን ችግር ካለ የሚቀጥለው እንዳያጋጥመን ተወያይተን፣ ያን ችግር እየፈተን ስራችንን እየቀጠልን ለዚህ ነው የስራው ውጤት በምታይ መልኩ ጥራቱ ጥነቱንም በተግባር እያየህ ያለው። ለተመልካቾቻችን ግልጽ ለማድረግ ያክል እስቀደም ስቶር የተደረጉ ማቴሪያሎች እንዳሉ ነግሬህ ነበር፣ እና እነሱ ለተመልካቾች ግልጽ እንዲሆን ብናያቸው ይቻላል። በጣም ጥሩ። ይሄ እንግዲህ እንደ ቀልድ ዝም ብለህ የምታየው አንድ ተሳቢ ብረት፣ እንደ ቀልድ አንድ ተሰብስበ የምታየው። በቀጣይ ደግሞ በዚህ በኩል ደግሞ ያሉ የተወሰኑ ብረቶች፣ በዚህ በኩል ነው የተወሰነ አለ ይህም ራሱ ሙሉ ለሙሉ እዛ ድረስ ድረስ እንደምታየው ነው። ሙሉ የምታየው ነው። ይሄን የምታየው ነው። እዛም ውስጥ አለ፣ ውስጥ እዛም አለ። በዚህ ይታያ በነገራችን ዋናው ስቶካችን ውስጥ ነው ያለው ውስጥ ላይ ነው ያለው። ውስጥ ዋናው ስቶካችን ውስጥ ነው ያለው ውስጥ ያለውንም በነገራችን ላይ አልሙኒየም ፎርሞ ፕላስቲክ ፎርሞ ውስጥ ውስጥ ነው ያለው። እዛ ውስጥ አለ ማየት እንችላለን። ምናልባት ላይቲንግ ካላስቸገራችሁ

ሙሉ ለሙሉ ላይ ወተን ማየት እንችላለን። በጣም ጥሩ ነው። እነዚህ ብረቶች የምታያቸው ናቸው። እነዚህ ብረቶች እንደዚሁ እንደምታየው ነው? ፕላስቲክ ፎርሞርክ አልሙኒየም ይኸውልህ? ኦኬ ፕላስቲክ ፎርሞርክ ይኸው፣ አልሙኒየም ይኸው፣ ይኸው። ይሄ ከላይ ነው፣ ከታች አለ። ከታች አልሙኒየም ይኸው አለ። ኦኬ ስቶክ አድርገን ነው፣ እያየህ ነው። እንትን እያለ ያለ ነው። ተመልካቾቻችን፣ እንደምትመለከቱት የፕላስቲክ ፎርሞርክ ይኸው። ከታች ጋር እንደምታዩት ደግሞ አልሙኒየም ፎርሞርክ ስቶር ተደርጓል። ሁሉም ነገር ከስር ከስር እየጠራ ነው ነው ነው። ሲንግል የስራ ጫና እንዳይኖር ብረሰራተኛ ማብራት ሶርቲ ቢያጋጥሽ ማብራት ችግር ቢያጋጥመ ብረት ሰራተኛ ለብቻው ራሱ ራሱን ይችላል። እዚሁ በራሱ ጄኒተር ይሰራል፣ ሌላውም በራሱ ጄኒተር በስሪፌዝ ደግሞ እዛው ይቀጥላል ማለት ነው። እሺ፣ ከሎኬሽን አንፃር አሁን ቦሌ ኢምፔሪያል አካባቢ ላይ ነው የምንገኘውና እንዴት መረጣችሁት? ይሄ ሎኬሽኑ ምን የተለየ እድል አለው? አሁን እዚህ ቦታ ላይ ነው ደንበኞች ምን ልዩ ጥቅም ያገኛሉ? አካባቢው ምን አይነት ትምህርት ቤቶች አሉ? ሆስፒታሎች አሉ? ወይስ የተለየ ፓርክ አለ? ለየት ደንበኛ እንዲ መርጦ የሚያደርገው ነገር ምንድን ነው? በነገራችን ላይ ሀያራሰ ዲፕሎማት ኤሪያ በላት ለሁሉም ሴንተር የሆነች ቦታ ለኤርፖርት ሴንተር ለአዲስ ለትልቁ ወይም ለዘመናዊ ለአዲሱ የአዲስ አበባ ስቴዲየም ቅርብ ናት። በአዲስ አበባ ደረጃ እንደ ከተማ ዘመኑ አዘመኑ አባቶቻችን በጥሩ መልኩ ስም እየሰየሙ ካስቀመጡላቸው ቦታዎች አንጻር እንደነ መገናኛ አይነቱ እንደነ ገርጂ ኢምፔሪያል ሀያ ሁለት እንደ መድሀኒያለም መድሀኒያለም የምትላቸው ለዚህ ህንፃ መሀል ሴንተር ቅርብ ቢሆኑ በአንድ ኪሎሜትር ላወስ የሚገኙ ናቸው። በዚህ አጋጣሚ የምንነግርህ የኛ ድርጅት እያንዳንዷን ሎኬሽን፣ እያንዳንዷን ቦታ ለመግዛት ጥረት ሲያደርግ ወይም ፕሮሰስ ሲያደርግ በጥናት ነው። ጥናታችን ምንድነው? ለማህበረሰባችን ምቹ፣ ለትራንስፖርት ለማርኬቲንግ ለተለያዩ ነገሮች ሴንተር ላይ ሊሆንለት በሚችል መልኩ ያንን ነገር ባጠናና በጣም ግምት ውስጥ ባስገባ መልኩ ቦታ ስላገኘን ብቻ ዘለን መግባት ሳይሆን ሙያዊም በተጨማሪም ደግሞ በእውቀት ብቻ ሳይሆን ለማህበረሰቡ ፍላጎት ምንድን ነው፣ ቦታው ለምን ይሆናል፣ ለምን አይነት ማህበረሰብ ይሆናል፣ እኛ የእኛ ዓላማ ምንድን ነው፣ እኛ የተነሳንበት የጣጣች ምንድን ነው፣ ማህበረሰባችን ልናረካበት የምንችልበት መልኩ አንዱ ምንድን ነው፣ ገንዘብ መቀበል፣ በአነስተኛ ዋጋ መሸጥ ብቻ ሳይሆን እነሱ ሲገቡበት ቦታው ላይ ምን አይነት ስሜት ሊያድርባቸዋል፣ ምን አይነትስ ትርፍ ይኖራቸዋል የሚል ያንን ታሳቢ ባደረገ መልኩ በነገራችን ላይ አዚስታይን የሰራን ያለው ፕሮጀክት ምን በቀጣይ ለሰራ ነው ፕሮጀክት ለምኖር ብቻ አለም አከራይቶ ራሱ ገንዘብ ማምረት የሚችልበት እድል ነው እየፈጠርን ያለ ነው። እኛ ሰርተን ሸጠ መውጣት ብቻ አለም ለሚሸጥለት ማህበረሰብ ወይም ለሚሸጥለት ከስተመራችን ተጨማሪ ገቢ ምንጭ የሚያገኝበት እድል ጭምር እየፈጠርነው ነው። ጥናታችንን እያከናወኑ ፕሮጀክቶቻችንን በዛ መልኩ ቦታ ልጆቻችንን ልጆቻችንን እየፈጸምን ቦታዎቻችንን እንግዲህ ጥናት እያደረግን ህንፃዎቻችንን እየገነባን የምንገኘው በቀጣይ የምናደርጉ ከዚህ የተለየ ነገር አይኖርም። እኛ ለነገር ነው በሙያተኛ የሚመራ ተቋም ነው ብያለሁ። በሙያተኛ የሚመራ ተቋም ሲሆን ደግሞ እቅድ ይኖረዋል። እቅድ ደግሞ ምንድነው እያንዳንዷን ነገር የቱ ጋር ላርጋት የቱ ጋር ላስቀምጣት ውጤቱ እንዴት ላገኛት፣ ይህንን ባደል ይህንን ባሰብና ይህንን ባቀን በሰራንበት ሁኔታዎች ውስጥ ደግሞ ከተጓዝን ደግሞ ምንድን ነው የሚሆነው? ውጤቱ ከስተመር እርካታ ነው። ከስተመር እስካረካ ድረስ የከስተመር ፍላጎት እስካወቅ ድረስ ምንድን ነው የምትሆነው? ተፈላጊና ተመራጭ ነው የምትሆነው ማለት ነው። ስለዚህ እኛ ተፈላጊና ተመራጭ እንድንሆን ከሚያደርጉ ነገሮች አንዱ ምንድን ነው ማለት ነው፣ ቦታ አመራረጣችን፣ ጊዜ አጠቃቀማችን፣ ስራችንን በአጭር ጊዜ ሰርተን ማስረከባችን ነው ማለት ነው። ሁሉን አንድ ላይ ስለያዘ አለም በተግባር የሚል የድርጅታችን መርህ መሰረት አድርገን እየተጓዝን እንገኛለን ማለት ነው። በጣም ቅድም መግቢያችን ላይ እንደተናገርኩት ሁዳ ኢንጂነሪንግ ይባላልና ሁዳ ኢንጂነሪንግ በሌሎች አሁን ከሪል እስቴቱ ዘርፍ ውጭ በምን ተሰማርተ ይገኛል? ከዚህ በፊት ባክግራውንድ ምን ይመስላል? ሁዳ ኢንጂነሪንግ መጀመሪያ ከዚህ በፊት እንትን ያላቸው ሁዳ ኢንጂነሪንግ ኮንሰልቲንግን ወለደ። ኮንሰልቲንግ ሁዳ ኢንጂነሪንግ እንዳለ ሆኖ ደግሞ ሁዳ ሪል እስቴትን ወለደ ሶስት ሆኑ ማለት ነው። እንግዲህ እነዚህ ሶስት ድርጅቶች በአንድ ላይ ተቀናጅተው ሲመሩ ወይም ዛሬ ደርሱበት ደረጃ ላይ ሲደርሱ እንዴት ነበሩ ካልን፣ የተለያዩ ፕሮጀክቶችን ስናማክር ነበረ፣ ዲዛይን ስንሰራ ነበረ፣ ስንገነባ ነበረ። ዛሬ ደግሞ የነበረንን እውቀት ለሰዎች ስናደርግ የነበረውን የእውቀት ኢንቨስትመንት ወደ ራሳችን ደግሞ መለስ አድርገን አሁን ባለበት ደረጃ ላይ እንደዚህ የተጠናከረ የተደራጀ ጥራቱን የጠበቀ ውጤታማ የሆነ ቦታን በጣም ያማከለ የማህበረሰብን ጥቅም በያዘ መልኩ ለሀገር በሚጠቅም መልኩ ለሀገር ሀብት በሚመት መልኩ ልንሰራ እየቻል ነው። እነዚህ ሶስት ድርጅቶች ከሀያ ዓመት በላይ ባላቸው ልምድ ባካበት ነው ልምድ ያንን ነገር ይዘን ነው ዛሬ ላይ ይህንን ስራ ውጤታማ በሆነ መልኩ እየመራን ያለ ነው። በሀያት አራብሳ፣ በጦር ኃይሎች፣ በቦሌ በወይራ እንዲሁ በተለያዩ አካባቢዎች ላይ የሰራ ናቸው። ሌጀሪ ቪላ ቤቶች አሉ። ትላልቅ አፓርትመንቶች አሉ። በአራት በአራት ኪሎ ማከር ናቸው ዲዛይን የሰራ ናቸው። በጣም ዘርፍ ብዙ የኮንስትራክሽን ስራዎች ላይ ተሰማርተናል። በዛ ሁሉ ውጤታማ ሆነ ያንን ውጤት ገደብ ራሳችን አምጥተን ነው አሁንም ያንን ውጤት ራሳችን ላይ ተግባራዊ አድርገን ይህን የመሰለ የጥራትና የፍጥነት ውጤቶችን በእኛ ላይ ተግባራዊ እያደረግን ከስተምሮቻችንን እያርካና ያስደሰት ያለ ነው ምናልባት ይህንን እንግዲህ ማሳያ በተጨባጭ ምስክርነቱን ሊሰጡ የሚችሉት ሊናገሩ የሚችሉት ከኛ በላይ እኛ ቃልን በተግባር በሚል መርህ እየሰራ ነው ውጤታማ ነን እንላለን። ቡልቡላ ላይ ያሉ ደግሞ ከስተመሮቻችን ደግሞ የሚናገሩት ደግሞ ለእኛ ምስክር ነው። እዚህ ሕንፃ ላይ በብዛት ከስተመሮች መጥተው ጊዜ የፈጸሙት እዛ ላይ ብዙ ስራ ላይ አላቸው። ጨርሰን ያስረከብነው አለ። ያም እንደዚሁ በአጭር ጊዜ ነው፣ ከስኬጁላችን ቀድመን ያስረከብነው እንደ ምስክር ይሆናል። ከስተመሮቻችን ምስክ ምስክሮቻችን ናቸው። ስራችን ምስክር ነው። ሶ ከምስክርም ባለፈ ደግሞ በተጨማሪ የገዘዋሉ፣ ሌላም ደግሞ የጋበዘዋሉ። በተጨማሪም ብዙዎቹ ደግሞ መጥሮሙ ገዘዋሉ። ይህ ማለት እኛን የመፈለግ እኛን የመምረጥ እድሉ ከምን የመጣው በሙያተኛ ከመመረጡ በቅዳችን ከመመራቱ ስራችን በጥራቱ መስራታችን ያልነው በቃላችን ተግባራዊ ሆኖ በመገኘቱ ይመስለኛልና ይሄ ነው ያለው ሂደት፣ ይሄ ነው ያለው ሁኔታ ወደፊት ምን እንጠብቅስ? በዚሁ ሴክተር ላይ ምን የተሻለ ነገር ወደፊት ቃልን በተግባር ይቀጥላል። አዳዲስ ቴክኖሎጂ እናስገባለን። የራሳ ስራዎቻችንን እናስፋፋለን። ምናልባት ሁዳ ኢንጂነሪንግ ሰው የሚጠብቀው እዛም፣ እዚህም፣ እዚህም፣ እዚህም ፕሮጀክት መጀመር ሳይሆን የጀመርነውን እየጨረስን ወደ ቀጣዩ ፌዝ የምንገባበት ነው። በቀጣይ እዚችው ቦሌ አካባቢ ላይ ከቦሌ ዙሪያ ሳመጣ ለመንገድ ቅርብ የሆነ ፊትለፊት የሆነ ሁሉም ከስተመር የሚፈልገው የሚመርጠው እኛም ከስተመሮቻችን የዱታ ብለን የምናስበው አዲስ ፕሮጀክት አለ እንግዲህ ከአዲስ አመት በኋላ እዛ እንገናኛለን ማለት ነው። ይሄን እንጨርሳለን እዛ እንገባለን ምን ይቅርኛለን የዛ ሰው ይበላል ኢንጂነር አሰፋ ስለነበረን ቆይታ እንዲሁም ስለ የሆነ ማብራሪያና ገለጻ በጣም አመሰግናለሁ። ለተመልካቾቹ ስም በጣም አመሰግናለሁ። እኛም ከልብ እናመሰግናለን። ከሁዳ ኢንጂነሪንግ ጋር የነበረን የሳይት እይታ እስካሁን የተመለከታችሁት ይመስል ነበረ። በቀጣይ በሌሎች የሳይት እይታዎች እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጠብቁ እንጠይቃለን። ባይ ባይ። መባ ሪል ስቴት ፖድካስት